ቆይ ማሰቡኒ አንዴ፣ እንደት ናችሁ? እዚህ ወይ ወይ እና ወይዘሮ ግጂ በአጭሩ፣ ይሄ ይሰድብሻል። አሁን እኔ አሁን አንቺ ቡርኪና ፋስት ነው መስሎኝ እቺ ናች ፊቴ ጋይስ። በፊልተር እንደዚህ ምናምን ትጥ ከነ ቡጉሬ ከነ ጠባሳይ ከነ ጠባሳይ። ይሁ መብራት ስለምናመራ ነው ፊልተር የምመስላችሁ አሉ። ወገን ፊልተር አይደለም፣ ከነ ፊታችን ነው ምንመጣኛ። ኦኬ፣ በመልክኔ አላፍርም። ስልክ እዚህ ጋር ሆነ እንጂ አባቴ። በቀደም ፌስቡክ ላይ ሄድኩኝ፣ ልንገራችሁ፣ ማርያም ልንገራችሁ ባጭሩና፣ በቀደም ፌስቡክ ላይ እየዞርኩኝ ነበር እና ከዛ አሌክስ እኮ እንደዚህ እንደዚህ እንደዚህ ምናምን እያሉ እየጻፉ ነበር። በጣም ቆንጆ ነው። አንዳንዶቹ ወንዶቹ ደግሞ ምንድን ነው ችግራችሁ? ምድረ ምቀኛ ሴቶችስ አወቅን፣ ወንዶች ምንድን ነው በወንዶች የሚያስቀናቸው ከዛ በኋላ ማርያም ፊልተር እኮ ነው። ውጭ ሀገር ብንሄድ አንዳንዱ ቻቸሮ ምን ይሉ ነበር መሰላቸው? ማርያም መልክ ኖሮት ገንዘብ ከሌለው ምን ይሰራል? ገንዘብ ብቻ ይኖር ይላል። ገንዘብ የለው መልክ የለው እኮ ነው። ስታየው እኮ ማርያም ይሄ የከሰል በታች የሚወርደው እንዲባሉ ከከሰል ታች የሚወርደው አምጠለኛ ሓሙኽሽቲ የሚባል በትግርኛ፣ አላውቅም በአማርኛ ሓምኩሽቲ የወጣች ድመት ነው የሚመስሉት እኮ። እናቴ እነዛ ትቡት አመድ ፊታቸው አይሰራ። ሁለቱም አያምር። አንደኛው ነገር እኔ ሰውዬን አማጉሰኝ አላኩትም። ራሱ ነበር እየጻፈ የነበረው። ምን አገባኝ ከጻፈ ይጻፍ። ምን አገባኝ። አንተ ህዝብ ቴክኖሎጂ ያ ደግሞ ይላሉ። ይህም እኮ ፊልተር አድርገን እኛ ከማር ነው ግን ቴክኖሎጂ ነው የእናንተ ፊት እኮ ቴክኖሎጂን አይቀበሉም። ማርያምን ፊልተሩን መሆንም አቅታችሁ ነው እንጂ፣ እናቴ ትሙት፣ ቢሰራላችሁ እናንተ ፊት አድርጉት ነበር ፊልተሩን። ነው አንዳንዶቹ ወንዶች አሉ አይደል እንዲህ አድርገው የሚመጡት ግን ቢሰራላችሁ ኖሮ የእናንተ አድርጋችሁ ትመጣ ነበር

ከዛ በኋላ ደግሞ ስናገር ደግሞ እንደ አባቱ የሚያወራ ምን አባት የሚያወራው ትላላችሁ። መያዣና መጨበጣ አጣሁላችሁ ናትትኑት

ፊትህም ወደ ወዝ ይመጣል፣ ትጨምራለህ ውፍረት ምናምን። ከምሬ ነው። አሌክስ ሰላም ነው። እን እንዴት ነህ? ሰላም ነው አለብ እንዳማረብ በቃ የሮያል ፋሚሊ ልጅ ነው እኮ ምን ትመስለው ከዘር ነው አባቴ። ምንድነው ጉሉ? ምንድነው ጉሉ? ትንሽ ለኛ ማገባብን እንጂ እኛኮ ትንሽ ከሆነ ትንሽ እድሜ ገፋ ሲያደርግ ነው እንጂ እኮ አንተን ወጣት እኮ እኔ ማ ገርሞኛል። በቃ ሮያል ፋሚሊ ነው ትመስሉ። ሰላም ነው ሁሉ አለን፣ ፈጣሪ ይመስገን። እንዴት ነው ዴዚ? እንዴት ነች? ሰላም ነው ሁሉ ነገር አሁን ያ ሰላም ነው ይጠፋው አይጠፋ ረጅም ጊዜ አይቻል አቅም ያው እንትን ትንሽ በኮኔክሽን ምክንያት ነው መለሳለሁ። በዚህ ቅርብ ጋር ነው ለዛን የጠፋው አይቻል አቅም ረጅም ጊዜ የሆነ ለዛ ነው ፈተና ነበረኝ። ሰው እንትን ይሄን እንደሚባለው ደግሞ ስልክ ስቀይር ደግሞ ሲሜን ዘጋውት ንትን ሳላርግ ብሎ ካልኩት እና ስናምስ ከማስተካከል ነው እንመለሳለን። አሁን ግን ሰላም ነው። አይደለም ምንም የለም፣ ችግር የለም። ዴዚ ደህና ነች? አዎ ደህና ነች። በጣም ነው መመለስ አለባቸው። ቲክቶክ ላይ ነው ብቻ ነው ያላችሁት ወይስ ዩቲዩብ፣ ፌስቡክ ምናምን ላይ ያላችሁት? አንዲት አንዲት ሴት ፈልጋ ነበረ ከአሜሪካን ሀገር አድኖ ስልክን ሰጥቻት ነበረ። አግኝታ ከሆነ ብዙ ዴም ቼክ እያደረኩኝ አለ። ምክንያቱም ከሲሙ ማስተካክሎ ብዬ ምክንያቱም ብዙ ስለሆነ የዛን ጊዜ በደንብ አድርገህ ለሁሉም ሰው ልመልስ ትናርኩ አገኛት። በጣም እንትን ነች ማለት እናት ነገር ነች። ግን ሰምሃው ያንተን እና የእሷን ታሪክ አይታ ሽወዝወር የለቃ ኢምፕረስ ዶሮች እና እስቲ ቆይ ላግኛቸው ናሆን አለችኝ። አይ ችግር የለም በቃ የአሌክስን ስልክ ልስጥሽ ብዬ ሰጥቻት ነበር። ያው ብትደውልልህ ችግር የለም አውራት። እኔን የሰጠኋት እና አንዳንድ ነገር ላግዛቸው ስላለችኝ ነው። በመካከላችሁ በፊት በነበረውም ነገር መሰለኝና እኔ ነኝ የሰጠኋት ስልክህን ለማለት ነው በዚህ አጋጣሚ። እና አሁን ምንድን ነው? በቆሎ ጠብሳ እየበላ ነው እንዴ? በቆሎ አለ እንዴ? ፈረንጃ አገር በቆሎ አለ ፈረንጃ አገር? እኛ ኢትዮጵያ ብቻ ነው እየጠበስን የምንበላው በቆሎ። እኔም ለራሱ እንትን ነው እሱን ፈልጌ ያደለ የሚል ትምህርት ሱቅና የሆነ ነጋሽ ሰላም ብያለሁ። ታች ሳይክ እኮ በቃ እና ደግሞ በእርግጥ ሁሌም የት ደረሱ ብዬ አስባለሁ ሁልጊዜ። እና ዛሬ ሳይ ደስ አለኝ። እና ደግሞ ነገሮች ሁሉ ደግሞ ጥሩ ስለሆኑ በጣም አሪፍ ነው። ዴንዚስ እዚህ ቲክቶክ ላይ አለች ወይስ እሷም ጠፍታለች? የሁለቱ ቀን የለችም እንጂ በተረፈ እንደ አሁንማ በቃ ከዚህ ወዲያ ያ ነገረኛው ሰውዬ ጴንጥ ሆኖልሃል። ምክንያቱም በምክርና ና በምንም ቢሲለን ጴንጤ ሆኗል አሁን ተመስገን ቲክቶክ ሁሉ አርፏል በቃ ምክንያቱም እሱ ነበር ሲበጠብጥ ሲያጣላ ሲበጠብጥ የነበረው አሁን ጴንጤ ሆኗል ሰላም ነው እግዚአብሔር የተመሰገደው ታውቃለህ ግን ከዚህ በፊት ማለት ልጅ እንደዛ አጋጥማኝ ነበርና መልስ አይመልስም ብለው ነው መሰለኝ፣ በቃ ይዘርቡኛል ሁሉ ጊዜ እና በጣም መሰደበኝ ነበር። ከዛ በኋላ መጨረሻ ላይ በቃ ከአቅሚ በላይ ሲሆን መራገጭ መራገጥ ይበቃ እንዳቢ እንድ እንትን በቃ